የመጣሁት ከቡራዩ ነው። ሎሚ ይባላለው። ሁላችሁም እግር ያላችሁ ሰዎች ብድግ ብላችሁ እኔን አትዩኝ። ለእግዚአብሔር ለእግዚአብሔር ክብርና ምስጋና ስጡ። እግዚአብሔር ያደረግልኝ ነገር ትልቅ ነው። እግዚአብሔር ስሙ ይባረክ። እግዚአብሔር ይባረክ። እግዚአብሔር ብቻ ይበቃል። ምንም ንርበት ምንም ገንዘብ ባይኖረንም እሱ ለእኔ በቅዬ ነው። እግዚአብሔር ትልቅ ነው። ዘመድ ቢተወኝ፣ ወገን ቢተወኝ የሱ እጅ ከኔ ጋ ነው። አመሰግናለሁ አባቴ። እኔ የሆነልኝ ነገር ክትትል ሲሄድ ማለት ነው ይሄን የያዝኩትን ጣም ሲሄድ በመጀመሪያ ጊዜ እኔ ንግግራቸው አልገባኝም። ሕፃኑ ተለጥፎብሻል አሉኝ። ታዲያ ሳይወለድ ወደ የት ሄዳል? አልኳት እኔ አልገባኝም የምትለው ነገር ተለጥፎብሻል ስትለኝ እንዴ ሳይወለድ ታዲያ ከኔ ተለይቶ የት ሄዳል? አልኳት። እንደዛ ማለት አይደለም ውስጥሽ ተጎድተዋል አለችኝ። እና እኔ አውቃለሁ በእግዚአብሔር ኃይል ነው ያለሁት አስትራሳውንድ ስነሳ አስትራሳ በመጀመሪያ ደሜ ሲታይ ትልቅ ሰው ተብለው አለችኝ። እንዶ ኪሎሽም 38 ነው ደምሽ ደግሞ የለም ጭራሽ ብላ አራት ቦታ ዋጋታኝ፣ ከአራተኛ ቦታ ወሰደች። ከዛ በኋላ አይ አልኳት እኔ እኮ እንቅፋት ቢመታኝ ራሱ የእኔ ደም ይፈሳል። አሁን ይሄ ሰይጣን ስራ ነው። ኪሎ ይመን አለ አይደለም ደሜም እንደዚህ አይደርቅም አልኳት። ከዛ ምን አለችኝ፣ ይሄ ወደኋላ የቀረ ወሬ አለችኝ። መጀመሪያ ሃይማኖትሽ ምንድን ነው አለችኝ። ግን ጌታ አሳፈራት። ኢየሱስ እንደኔ አይደለም አሳፈራት። ከዛ በኋላ አይ አልኳት፣ ይሄ ወደኋላ የወር የቀረ ክትትልና ወሬ ሳይሆን አልኳት፣ የዛሬ ወር ታያለሽ። ይሄ የጠላት ስራ ነው። ላያሳፍረኝ ነው አባቴ ያሳፍረኝም፣ አልኳት ስታወራ በጌታም አይደለችም። ብትሆን እንደዚህ አትለኝም። በወር ሲሄድ እኔ የተጸለበት ውሃ ከዚህ ሰው አምጥቶልኝ ነበረ። ውሃውን ጠጣው፣ ተቀባባውን፣ ሄድኩ። ድጋሜ ሲሄድ ኪሎዬ ስልሳ ነው፣ ደምሽም ትክክል ነው ተባልኩ። ግን እኔ ጤና ጣይባ እሷን ፈለጋ ሲሶር አጣኋት። በዛን ቀን እውነት እግዚአብሔር ምስክሬ ነው። ከዛ በሶስተኛ ሲሄድ አገኘኋት። እንደ የአንቺ ኪሎ ደግሞ ዥዋ ዥዌ ነው። እንደ ዛሬ ደግሞ እውነት እግዚአብሔር ምስክሬ ነው ወገኖቼ፣ ዛሬ ደግሞ ሀምሳ ስምንት ነው። በመጀመሪያ እንደዚህ ሆነ። በዛሬ ወር እንዲሆነ ሲትለኝ ተከራክረሽኝ ነበረ። የኔ አምላክ አሳፍረኝም። ይሄ ወደ ዋህላ የቀረ ወሬ ብለሽኝ ነበረ። አየሽ አልኳት። ግራ ገባችኝ ነው ያለችኝ። ግራ ገባችሁ። አሁንም እግዚአብሔርን ለማያውቁት አሁንም ግራ ይግባችሁ። ግራ ገባችሁኝ ያለችኝ። ከዛ በመጨረሻ አስትራ ሳውንድ ላይ ደግሞ እውነትም ይሄ ልጅ አይንቀሳቀስም ወደ ውስጥ ለአራት ቀን አራት ሌሊት አራት ቀን አይንቀሳቀስም። በጣም ያመኛል፣ ከተኛውበት ሰው ነው የሚያነሳኝ፣ ሲቀመጥም እንደዛ ሰው ነው የሚያስቀምጠኝ። ይህን ጽፍልሻለን፣ አሁን ይሄ መጨረሻ አስትራ ሳውንድ ስለሆነ ውጪ ተነስተሽ ነይ አለኝ። ከዛ በኋላ አሁን የተነሳውት እዚ ውስጥ አስትራ ሳውንድ አይደለም ወይ ብር የለኝም አልኩት። ከዛ በኋላ ልጅሽ እኮ ትንፋሽ የለውም አሁን ደሞ ተቀየሩብኝ። ወንዱ ነው እንደዚህ የሚለውኝ። እንግዲህ ይቅርታ ዶክተሮች እዚህ ውስጥ ካላችሁ ምንም ማድረግ አይቻልም ስለኝ አይንቀሳቀስም አለኝ። ከዛ በኋላ እኔ አልነግራቸውም ውሃውን ጠጣለሁ። ቲቪ እየነካሁ እጻላለሁ፣ አለቅሳለሁ እንጂ ያመኛል ራሱ አልላቸውም። እና ካልሆነ ይጻፍልሻል። ይሄን አልትራሳውንድ ካልተነሳሽ ግን ለሕይወትሽ ራሱ ያሰጋል አለኝ። እኔ እንዲም ክትትላቸውን ራሱ አቆምኩ። እንደዚህ ሲለኝ ገብቼ ውሃዬን ጠጣሁ ያለቀስኩ ገባሁ። ግን ደነገጥኩ። ውስጥሽ ሞቶ ሊሆን ይችላል ስላለኝ እግዚአብሔር ምስክሬ ነው። አለቀስኩ። ሄኖክ ግርማ አምላክ አተሳፍረኝም፣ እውነት አንተ ላይ ያለ ቅባት እኔን አሳፍረኝም። በጠላቶቼ ፊትማ አንገቴን አልደፋም ብዬ አለቀስኩ ጭራሽ እና ውስጥሽ ሞቶ ነው ይሆናል ያለኝ ልጅ ክትትላቸው በሰላሳ ነው የጠሩኝ፣ ቀረ እኔ ጭራሽ አልሄርኩም። ያው ሄርኩ በቃ፣ አስትራሳ ወንድ ተነሳው፣ ልጄም ደና ነው አልኩ። ውሃውን ተቀባው፣ ጠጣው። ምገርማችሁ ነገር ነው። እግዚአብሔር ምስክሬ ነው። የው ባለቤቴ አለ፣ ሌላ ሰውም አለ እንደ ምስክርነት። ሰው ራሱ አጠገቤ ያልነበረ ማኔ ሲወልድ ሆስፒታልም አልልኩም። አመስግኑልኝ የው እግዚአብሔር ጤነኛ ልጅ ሰጥቶኛል! የው ሆስፒታልም አልገባውም እኔ! ቤቴ ቤቴ ወለድኩ የሰባትና የአምስት ልጅ እጣን አጠገቤ ነበረ ኢየሱስ ግን እጁ ከኔ ጋ ነበረ ምክንያቱም በዛ ሰዓት እኔ አስራ አምስት ብር ብቻ ነበረ እጄ ላይ ጌታው አልኩኝ ሲያመኝ እኔ አሁን በባጃጅም አይመጣልኝም ቢመጣም ራሱ ሁሉም ጠምዶኛል በፊት ብዙ ንርበት ብዙ ነገር ነበረኝ፣ ከእጄ አጣሁኝ። እዛው ሰፈር ሰይጣን አንገቴን አስደፋኝ። ማንም ስለማይመጣልኝ የሄኖክ አምላክ እጅ ብቻ ይምጣልኝ ብዬ ቻይናሉን ከፈትኩ። ጌታ ምስክሬ ነው። የሚጤ ራሱ 30 ደቂቃ አልቆየም። እግዚአብሔር ትልቅ ነው በት ደግሞ ቶሎልታ ነኝ። እግዚአብሔር ያረገልኝ እዚህ ቤት ኢየሱስ ጌታ ነው። እግዚአብሔር ትልቅ ነገር ነው አረገኝ። ትልቅ ነገር እዚህ ቤት ሰርቶልኛል። የሰራልኝ ነገር ቤተሰቦቼ በየጊዜ ያልቃሉ። እናት አባት በልጅነት ነው። ዘጠኝ ዓመት ሆኜ ነው አባቴና እናቴ ሞቱ። ከዛም በኋላ ያሳደገኝ አያቶቼ ናቸው። ልክ ሁለት ሺ ስድስት አክስቴ የድንገት ሞተች ያሳደገችኝ ቤተሰብ አይ የእናቴ ቤተሰብ ጋር ነው አደኩ፣ አጎቶቼ ጋር ማለት ነው። እሷ ስትሞት ያው ቀጥሎ ደግሞ አጎቴ ሞተ። ባለሀብት ነው ሆቴል አለ እሱም ድንገት ሞተ። ከዛ ቀጥሎ አንድ ኢንጂነር ሞተ። በቃ የሞት 2006 ጀምሮ 14 ሰው ነው ሞተ 2014 ድረስ ማለት ነው። 2014 ነው እዚህ ቤት መጣው። ከዛ የእግዚአብሔር ሰው በጣም ይጨንቀኛል። ላናግር እንዴ ስል አይ ረፊ ወደዛ መሄድ አይቻልም አለኝ አንድ አገልጋይ። አይ ቀስ ብዬ ነው ብዬ ቢሮ ጋ ጠበኩን። የእግዚአብሔር ሰው እች ውሃ ላይ ቃል አውጣ። የኔ ነገር በጣም ያመመኝ ነው ራሴ ምታት ምናምን ስል አይ ያንቺ ዛሬ አደለም፣ ኮንፌረንስ ነበረ አላወኩም። ያው ዛሬ አደለም ሁድ ኔ ቅዳሜና እሁድ ነይ አርብ ነው እንደዛ አሉኝ ማለት ነው ዛሬ ሶስት መት እሺ ብዬ ቅዳሜ መጣ እሁድም ስመጣ እግዚአብሔር እንደጋጣሚ ጠሩኝና እንደዚህ እንደዚህ ስሜት ድረስ ነው እዛ ተነሽ ያሉኝ እዛ ጋ ነው ተቀመጥኩ ስነሳ አንቺ ሴት በጣም አዛዘነች አሉና አዘነ የእግዚአብሔር ሰው ከዛ ዘሪች በጣም በየጊዜ የሚበላ አውሬ ዛሬ ተዋረደ አለ እግዚአብሔር ኢየሱስ ጌታ ነው። አሜን አሜን አሜን። ከዛ ዘሪሽ የሚበላ በየአመቱ በየጊዜ በየሰዓቱ ሙሮች ወጡ የሚባሉ የወደቁ ተሸገርሻ አለ። አዎ፣ ስራ ቦታም እየተጨነገፈ ተሸገርሻ፣ ትዳራቹ ጨንገፋ ነው አለ። አዎ፣ የእግዚአብሔር ሰው አልኩና በጣም አለቀስኩ። ህዝቡ ድንግጣ አለ። ከዛ ያው ከዛም በኋላ እግዚአብሔር ወደቅኩና ጸለየልኝ ከዛን ቀን ጀምሮ ሞት ቤቴ ገብቶ አያውቅም። አሜን ሃሌሉያ፣ ማሻላ አሜን፣ አሜን፣ አሜን። እግዚአብሔር ይሄ ያረገልኝ፣ ይሄ ብቻ አይደለም። ሁለተኛ ነገር ደግሞ ከዛ ቀን ጀምሮ እዚህ ቤት የሰራልኝ ጌታ ይሄው፣ ጨንገፋ የለም፣ ምን የለም፣ ስራ ሙሉ ነው፣ በቃ ብሬ አሁን በኋላ በደስታ በሰርግ በክርስትና

ዜር ይባርካችሁ። ስሜ መቅደስ ነኝ። ከማጣሁት ከውሳና ነው። ለእኔ የሆነልኝ ነገር ድንቅ ነገር ነው። የእግዚአብሔር ስም የተባረከ ይሁን። እውነት የህኖክ አምላክ ትልቅ አምላክ ነው። በሱ ላይ የሆኑ ምሰራው አምላክ በጣም በጣም እጅግ የሚያስገርም ድንቅ ነገር ነው የሰራልኝ። እኔ እዚህ እንዳለ አላውቅም። በቲቪ ነው ማየው። የሆነልኝ በቲቪ ነው ሁለት ሁለት ሺ አስራ ስድስት ላይ አምስተኛ ወር በቃ እምዴ ብዶኝ ነበረ። ተማሪ ነኝ። ከዛ ሚያወራ ነገር አላውቅም። ደፍተር ማን እንደወሰደ አላውቅም። አካውንቴን ሁሉንም ነገር በቃ ረሲቼ ወደ ክፍለ ሀገር ክቱኝ አማካወራ ዳጌጃ ከተማ ነው። ሆሳና መተን ነው የምንማረው። ከዛ ምግብ እየበላን ነው ቲቪ እንኳን አያዩት። እኛ ቤቱ እንኳን ቲቪ የለንም። ከዛ ቲቪ ስር ዋ አስቀምጠን ዋ ተቀበልኩኝና ምግብ እየበላሁኝ ያን ምግብ ሳልጨርሱ እንኳን አስመለሰኝ ዋን ከጠጣሁት በኋላ ከዛ በላሁኝና ከሪ ክላስ ጋር ከገባሁት በኋላ የጠፋው ነገር ሁሉም ያለም ብዬ ወደ ቤት የሄድኩት ነገር ሁሉ ደብተር ተቀመጥኩና ቦታ ላይ ገብቼ ስቀመጥ የሆነ ከጎን ላይ የምትቀመጥ ተማሪ አለች፣ መቅደስ አለች። አቤት አልኳት። ደፍተሩ አገኘሽ ወይ ስትላት፣ አላገኘውም ዛሬ ምግብ እየበላን የሆነ ልጅቷ የሆነ ከአምላክ ያገኝሻል የጠፋው ነገር ሁሉ አገኘዎች ደስ እያሽ ክላሽሽንግቢና ታገኛለሽ ብላለች። ዛሬ አገኛለሁ አልኳት። ከዛ ክላስ ከባኝና አንድ ክፍል ጊዜ እንደተማረ መታ፣ ከአስረኛ ዲ ክላስ መታ ደብተሩን አግኝተሻል ምናምን አሉኝ። ሶስት ሆኖ ነው የመጡት። ከዛ ስጠይቁኝ አላገኘሁም አልኳት። ለአንዳ እንደዚህ ብዬ ዝም ብዬ ተቀመጥኳት። ከዛ ደብተሩን አጠገብ ላይ እንዲያስቀምጣ ምንም ሳታወራ ወጣች። ከዛ ከወጣች በኋላ በቃ ጤንነቴ ሁሉም ሰላም ሆኖ ክላስ በትክክል ቀጠልኩኝ። ከዛም ደግሞ እንደገና በቃ እንዲህ መዞር አልችልም ነበር፣ እንዲህ መዞር አልችልም ነበር። ከዛውን ቀጥ ብዬ በራሴ እየተራመድኩ ነው። ክብር ለአምላካችን ለኢየሱስ ይሁን። እዚህ ቸርች እመጣለው ብዬ ብዙ ጊዜ እየሞከርኩ ነበር፣ ግን አልቻልኩም። የት እንደሆነም አላውቅም። በቲቪ ብቻ ስላየውኝ ነው። ያን ቀኑ እንኳን ሶ ነው ያሳየኝ በቲቪ እንኳን በቲቪ ስወራ ሰማለ፣ ግን አይቻለቅም። ከዛ ዛሬ ደግሞ ለማምጣቴ እንኳን በጣም ጨንቆኝ ነበር። እዚ ጋር የተቀመጠችው ሴትዮዋ ዘመጠች። ለሊትም ተነስተን ስመጣ ለሊት እንሄዳለን ብለን ተኝተ ነበረ ህልማየውኝና አትጅ ያለኝ በጌታ በኢየሱስ ስም ብዬ ሌሊት ዘጠኝ ሰዓት ላይ ይደነገጥኩኛ ስነሳ ግቢውን ከፍቼ ስወጣ ሲወጣ ያደነቦት ላይ ሁሉም ተኝቷል። በኢየሱስ ስም ብዬ ተኛውና ቀጥታ ወደዚህ መጣውኝ። አሁን መጥቼ ው ሰላም ሆነልኛል። በጣም ነው የሚያመሰጋው ነው ክይል